ፕሮቴስታንት ወንጌላማይ የዳንክ እየነበርክ እንደዚህ ባክ ሳታደርግ ወደኋላ ሳትመለስ ከድቅድቁ ከሚያስደንቅ ብርሃን ወደ ድቅድቅ ጨለማ ሳትሻገር በፊት የምትዘምራቸው ዝማሬዎች ስ አንድ ዘምርልኝ። ዘፈናት፣ የምን ዘፈን? እኔ አሁን ለምሳሌ ያክል አንዲት ቤተክርስቲያን ከፈቀደችው መዝሙር ውጭ ሌላ ይሄ ይባል ኢየሱስም ተባለ ምንም። አሁን ለምሳሌ ያክል ጂጂ ካህኔ የነፍሴ አገልጋይ ብላ ትዘፍናለች፣ እና ያንን ዘፈን ያውም ለኔ ዘፈን ነው መዝሙር አይደለም እኮ። በቃ አሪፍ። እንዴት ግን አወቅህ? ካህኔ የነፍሴ አገልጋይ የሚለውን ሰምተህ አወራ። ችግር የለውም እኔ እረዳሀለሁ

ስለዚህ የጴንቴ ዘፈን አዳምቼ አዳምቼ አውቃለሁ ብየውም። አሁን ግን አንደበቴም ልቤ ስለተቀደሰ አይ፣ ተምዬ እኔ ቅና። አንተ የተረዳውት ነገር አንዳንድ ይሄ መንፈሳዊ ዓለም ውስጥ ፖለቲከኞች አሉ፣ እንደነሱ አይደለም አንተ ቅነ። በቃ አሁን አንዳንዶቹ ብልጣ ብልጥ ናቸው። አንተ ቅነ። ሶስት ሺህ አልሞላንም። ኤኒዌይ፣ ስለዚህ ተምዬ፣ እስኪ እንትን የሚለውን በልልኛ፣ አንድ ወልዳ ስሙን አበዛችሁ የሚለውን በልልኝ እንዴ። በማሪው መልስ እየነገሩት ነው አሁን። መልስ እየነገሩት አሁን ሚዩቱን ይከፍታል። ጠብቁ። ይኸው ሚዩት ይከፍታል። አሁን አሁን ይከፍታል። ምን አሉ ነገሩ? ቆይ አንድ ጊዜ አንድ ሰው ላስገባ ነው። ጌም በጣም ያጫውተስ ምን ነው? አቋርጠው። አንድ ጊዜ አቋርጠው፣ ሌላ ሰው ላስገባ ነው። አቋርጠው። እሺ እስኪ አንድ ወልዳ ስሙን አበዛችሁ የሚለውን ተሙዬ፣ አንድ ወልዳ ስሙን አበዛችሁ የሚለውን አቋርጠዋ ዳዲ፣ አቋርጠዋ አንድ ጊዜ ጌሙን። አቋርጠውና ነው የምትለው? ማቋርጠው እንደት ነበር መጀመሪያ? እሺ ቆይ ምን ላድርገው? መሰለኝ። አዎ አክሰብት ላድርገው። እሺ አይደለም፣ አክሰብት አይደለም። ቆይ አንድ ጊዜ ዳዲ። እና አንተ እኮ ነው እላታው እሺ፣ አቋርጠው። ይቅርታ አላማወቅ ኖር። እንዴት ነው የማደርገው እሱ? ንገረኝ ምን ላርገው። አንተ አይደለን የምትለው? እኔ እንጃ፣ እኔ ምን አውቃለሁ? አንተ ኮን ላክልኝ አሁን። አይ፣ ሶፊ ሶፊ፣ አቋርጠው። እኔ አላቅምሽ። ይሄው ነው እኔ፣ ይሄው እዚህ ጋር ይሄው፣ አርገው፣ እንደምታርገው። እሺ፣ አሁንስ? አዎ፣ በቃ አቋርጨዋለሁ። እሺ አስገባ። እስከዛ ዘምርልን፣ አንድ ወልዳ ስሙን አበዛችሁ የሚለውን በጣም በጣም። የትኛው ልጅ ነው? አልገባም። ገና እኮ አሁን እኔ ይኸው እጄ ሰጥቻለሁ። ቆይ አይደለ፣ የት ነው? አልገባም። ይኸው እጄ ሰጥቻለሁ። ዳድ፣ በቃ እጄ ሰጥቻለሁ። ይኸው በቃ የት አለ ልጁ ይኸው ፖዝ አድርጓል እኮ ፖዝ አድርጓል እኮ የት አለ ልጁ ለምን አታስገባው ፖዝ አይደለም ፖዝ አይደለም እና የት አለ ገብቷል ገብቷል እውነት እኔ ጋር ኔትዎርክ ነው መሰለኝ ፖዝ ሆኗል እኔ ጋር በቃ ኔትዎርክ ነው ይመጣል ተመ ተመ ማለት ፓስተር ሶፍት ሁሉ ጊዜ እንደዚህ ፖዝ የሚያደርገው

አከራይ እኮ ነው ያልኩህ። እንደ ቤት አከራይ ነው የምትሆነው ነው አባባሌ። ብዙ ጊዜ አክት አደራ አከራዮች እንዴት ነው ያደረገው እሱ ንገረኝ። እንዴት ነው የሚያደርጉ አከራዮች እንዳንተ በቃ ምን ያው፣ ምንድን ነው እና፣ ሁሉ ሰላም ነው ፓስተር እንዴት አለ። በደም ጮክ ብለህ አውራ። ምንም አትቅለስለስ እባክህ ወንድሜ። እንደምን አለ ስለምን እንዴት ዋልክ፣ ምና አትበለኝ ነኝ በደም፣ እዚህ ጋር እንደምናወራው አውራ። መጀመሪያ ደረጃ በቃ እቤት እቤት ስትሆን ከቤተሰቦች ጋር ከልጆች ጋር ከአባት ጋር ከሰፈር ጓደኞች ጋር እንደምትሆነው አውራኝ። እዚህ ጋ አሁን አይንን ብሊንክ ብሊንክ እያደረግ እንዴት አለህልኝ? እባክህ ምና አትበለኝ። እኔ አላወራም እንደዛ ካልኝ በቃ። በአግባቡ ከጓደኞች ጋር ስትጫወት እንደምትጫወተው አደንግጣውን የተባለው ለእናንተ ለኔ ነው። ዛሬ ደግሞ ምን ምን እንደ ነው ነገር እና ሁልጊዜ ማድረግ መቻል ያለብህ። እሺ እየሰማሁህ ነው። ስለዚህ ስታወራኝ እንደሱ አውራ። ልክ ስልክ እንደምታወራው ልክ ከሌላ ሰው ጋር እንደምትነጋገረው ተነጋገር። ልክ እኔ ጋር መተህ እኔን ለፍላፊ አንተ ደግሞ ጸጥ ያልክ ለማድረግ አታርግም። ይ ጥያቄ ፈለግን ብል ምን መሰለህ? አልተረዳሁም። እንደዚህ በቃ ደሜ ነው ይፈላሉ። ነይ ምግብ ጨምሪልኝ፣ ጨምሪለት። ማን ነው ስሙ? ብርቱካን ነው የሁላችንም ቡርቴ ትመስላለች። ያንተ ደግሞ የተለያዩ ናቸው። ፓስተር ሶፊ ሰዎች ሰዎች ያሉ ለፍላፊ የሚያደረጓቸው ራሳቸው ራሳቸውን ለፍላፊ የሚያደርጉት አንተነህ እያልኩ አሁን አሁን እንደዚህ አትናገር። አሁንም እረፍ። እሺ እሺ። አሁን እንደዚህ አትበል፣ በሌላ አትናገር። ቀጥታ እንደዚህ አውራ። ወደ ጥያቄ አልጠየቅም አልጠይቅም በቃ ምን ታመጣለህ? ታስገደኛለ? አረ ማነው አንተ ግን? ፈለገ ግን እሚገርም ደቀ መዝሙር ነው ያፈራው። ይህንን ተመስገንበት። ወደ ጌታ አሳድገው፣ ወደ አንተ ለምረም ያድገው ምንድን ነው እንደውም በመንፈሴ ስመረምራችሁ አንተ ሳሎን ሆነህ እሱ መኝታ ቤት ሆኖ የምታወሩኝ ነው ውስጤ የሚሰማኝ። ምንድን ነው እንደዚህ በቃ ወደ ጌታ ይደግ። ጥሩ ነው። እኔ አሪፍ ነገር አለ እኮ ተቃተላለሁ። ጥሩ ነው። ያቆም ኖርስ ነበረ ስለ ድንግል ማርያም አንዳንድ መጽሐፍ ቅዱሴ ሀሳቦች እና ለምን አንቀጥላቸው? እነሱ ነ ነው ተረጋጋ፣ ተረጋጋ፣ ተረጋጋ። እኔ እኮ እንደውም ቴክስት እንድታረግለት ነበር የፈለኩት። ለምንድን ነው ያስመጣህ? እኔ እኮ በቴክስት እንድታወሩ። አሁንም በስልክ የሚዩት እያደረገ ሲያወራ እኮ አውቃለሁ፣ አንተ ጋር እያወራህ እንደሆነ። አሁን ባይ ዘ ወይ እና መጀመሪያ ልጸልይላችሁ ከተያዛችሁበት ከየትኛው አይነት ቀንበር ነፃ መውጣት አለባችሁ። ምክንያቱም ስነጋገር ከፍጥረታዊ ሰው ጋር ሳይሆን ከዳነ ሰው ጋር ማውራት ስለምፈልግ ጸልይላችኋለሁ። እህቴም ከየት ቤተ እምነት ነሽ? አለባበስ አይገልጽም እንዴ? አይገልጽም። እስክርቢቶ ምናምን ይዘሻል። አላወኩም። ከየት ነው? ኦርቶዶክስ ነው። ኦኬ ለስንት ዓመት ከጴንጤ ይሄድ ሽመሽ ወይስ እዛው ነው? ፓስተር ሶፊ፣ አሁን ርዕስ አናርዝም። ወደእተዋወቃት ነው አላቃት። አንተን አልጠየኩም። ስለማጠ እሷ ማነች? እናንተ ተደዋውላችሁ ነው የመጣችሁት እኮ ወደ ርዕሳችን ንግብ አንድ ጊዜ። አይደለም ተደዋውላችሁን የመጣችሁት እሷ ማናት? ምንድን ነው አሁን ወደ ሀሳቡ ግባ ሶፊ። በእናት ተነሳባቸው። በቃ ስፒሪት እኮ ምን አልሽ እህቴ አይ ጥያቄ መልስ ነው ያልኩ። እኔ ጋር እንተዋውቃለን፣ ችግር የለውም። አይ መጀመሪያ እኔ እንደዛ ነው። አንደኛ ነገር በሰለጠነው ዓለም አለም እንኳን ለእህቶች ቅድሚያ መስጠት አለብን። ቤተክርስቲያን ይህን ታስተምራለች ለእህቶች ቅድሚያ መስጠት እንዳለብን። ግን አንቺ ጥያቄ ይዘሽ ነው የመጣሽው ወይስ ምንድን ነው? አንቺ የመጣሽበት ዓላማ? ያው ከእነሱ ጋር ልንወያይ ነው። አንቺ ነው? ከእነ ፈለገ የመጣሁት ልማር ነው። ጥያቄ አለሽ ለአንተ አይ መጀመሪያ እነሱን ጥያቄ መልስ ነው አለሽ ወይ? ነው አንቺ አሁን ጠይቅኝ እኮ አለ። ጥያቄ ይዘሽ ነው ወይ መጣሽ? ጠይቃለሁ። አንተ የላትም ትላለች፣ እሷ ጠይቃለሁ ትላለች። ተግባብ፣ ተደዋውላችሁ ነው እንጂ ተነጋገሩ፣ በተነጋገሯ አይ አንቺ ጥያቄ ካለሽ እህቴ፣ አግብተሻል አንቺ? ማለት ዳር ነሽ ሶፊ፣ በመድኃኒዓለም ሀሳቡ ኒሄድ ጥያቄ መጠየቅ እችላለሁ። ይዘ እኔ ጋ ነው እያወራ ያለው። ኦኬ ከእኔ ጋር መጀመሪያ ጥያቄ መልስ የተጠየቀውን ጥያቄ ጠየቀኛውን ስለ አንድ ወልዳስ አንደኛ አይደለም፣ አንደኛ በጨዋነት ከነዚህ በጨዋነት አለባበስሽን አስተካክለሽ መጽሐፍ ቅዱሳ አድርገሽ መምጣት አለብሽ። እዚህ እንደዚህ ተገላልጠሽ መጥተሽ በሚዲያ በፍጹም የእኛን ሴቶች የጨዋዎች ተሸፋፍነው የሚመጡ የነሱ ተመሱ እንኳን አተማሪ ምን እንደዚህ ለብሽ ልም አንዴ ኖ ኖ ይህን ካለ ለማ እኔ ችግር የለውም እነዚህ ወጣቶች ግን ሀሳባቸውን ትወስጃለሽ ገባሽ እንደዚህ ድንቦች ብለሽ መታሽ እዚህ ጋር እንትን ማድረግ ልክም አይደለም የአንቺን አንቺን ስጠይቅሽ ፈለገ ይመልስ ጥያቄ ያለሽ ወይ ሲል የላትም ይላል አንቺ አለኝ ያለ ስለዚህ እኔወስ አንዴ እጃችሁን አንሱ ጸልላችሁ እንደ አንድ ፓስተር እንደ አንድ መጋቢ መንፈስ ቅዱስ አብሮት እንደሚሰራ ደግሞ ቤተክርስቲያን እንደሾመችውና ስልጣን እንዳለው ሰው በእናንተ ላይ ጸለያለሁ። ከዛ ይሄ ሰዋዊው ፍጥረታዊው ነገራችሁ ረግቦ በመንፈስ ዓለም እንድናወራ፣ ምክንያቱም አለበለዚያ ድንጋይ ላይ ውሃ ምታፈስ ምንም ጥቅም ስለማይኖረው መጀመሪያ የጠነከረልባችሁ እንዲላላል ጸልላችሁ። ፍቃደኛ ናችሁ? ብዙ ፕሮቴስታንት ህልመኛ ስለሆነ ያው ችግር የለም ያው ያለም ከሆን ነገር አድርግ ችግር የለውም። ከዛኛ ምን ጸለ ያለ ህልመኛ አይደለንም። በነገራችን እኛ መንፈሳውያን ነን። ሁሉንም አይደለም ያልኩት አይ እንደዛ አትበል ብዬ፣ የፈለገ ጥሩ አይደለም። ምክንያቱም በጸሎት ነው ምንም ነገር የሚሆነ ያለ ጸሎት ብንነጋገር ደረቅ ነው። እኔም ከእናንተ የምወስደው እናንተም ከእኔ የምትወስዱት ነገር የሚናገር ሰው በእውቀት ይናገራል፣ የሚሰማ በጥበብ ይሰማል። ስለዚህ እኔ ልጸልላችሁ እግዚአብሔር አምላኮ ጸል ያለው በጌታ በኢየሱስ ክርስቶስ ስምና ስልጣን። እንግዲህ ወንድሜ ተሙ ወይም ዴማስ እንዲሁም ደግሞ ወንድማችን ፈለገ እንዲሁም ታችንን እግዚአብሔር አምላኮ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚች ደቂቃና ሰዓት ጀምሮ ነፃ እንዲወጡ ጸል ይላቸዋለሁ። ከየትኛውም ከተያዙበት ነገር በሙሉ በኢየሱስ ክርስቶስ ውሃ ግድብን እንደሚያፈርስ የልባቸው ይሄ የደነደነው ነገር እንዲፈርስ ጸል ያለው ደግሞ መንፈስ ቅዱስ በእሽታ መንፈስ እንድትቀበላቸው እንድታግዛቸው። ፊደል ይገላል፣ መንፈስ ግን ህይወት ይሰጣል ተብሎ ተጽፏልና፣ እግዚአብሔር ወይ ፊደል ይዘው መጥተዋል። ነገር ግን መንፈስ ደግሞ እንድትሰጣቸው በጌታ በኢየሱስ ያለው አሁን የሚሰሙት ይህ ነገር ሁሉ በጌታ በኢየሱስ ክርስቶስ ስም፣ አንተ መንፈስ ቅዱስን መቀበል የሚችሉበትን ኢየሱስ ክርስቶስን የህይወታቸው ጌታ አዳኝ ገዢ አድርገው እንዲቀበሉ እኔ የምዘራውን ዘር በልጁ በኢየሱስ ክርስቶስ ደም ወደ እግዚአብሔር መንግስት መቅረብ እንዲሆንላቸው የኤፌሶን ጸሐፊ እንደሚናገር ከፍጥረት የቁጣ ልጆች ነበራችሁ እንደምን አሁን ግን በደሙ ቀርባችኋል እንዳለ በኢየሱስም በደሙ ኃይል መቅረብ እንዲሆንላቸው በታረደውበት በዛ በንጉሱ በኢየሱስ ክርስቶስ በጌታ ኢየሱስ ክርስቶስ ደም ነጻ መውጣት አንበራቸው እንዲሰበር ከተያዙበት ተረታተረት መውጣት እንዲችሉ ከተያዙበት አሉባልታ መውጣት እንዲችሉ ከመበሻሸቅ መውጣት እንዲችሉ አንተን ኢየሱስ የተሰቀለውን ክርስቶስን ብቻ እንሰብከዋለን እንደተባለ በጌታ በኢየሱስ ስም ከአንደበታቸው ኢየሱስ የሚል ልክ ለማርያም ለመከራከር ቀንድ አብቅለው እንደመጡ አሁን ኢየሱስ የሚለውን ስም ማወጅ የሚችሉበትን መንፈስ እንድታግዛቸው ኃይል እንድሰጠት ለዚህ ነው መጽሐፍ ሲናገር ሰው በኃይሉ ችሎት አይበረታም ተብሎ እንደተጻፈ ኃይል እንድትሆናቸው ጉልበት እንድትሆናቸው። መንጭቆ መውጣት አይቻልም። ረጅም አመት ሰው ሰላሳ ዓመት ከሰማው ታሪክ አርባ ዓመት ከሰማው ታሪክ መቶ ዓመት ከሰማው ዘመን ካስቆጠረ ታሪክ መውጣት የሚችለው አንተ ስትደርስለት ብቻ ስለሆነ በጌታ በኢየሱስ ክርስቶስም ለእነዚህ ለሶስቱ ለሚከተሏቸው በኢየሱስ ስም ነፃ መውጣት የሚችሉበትን መንፈስ አሁን ሰጠዋቸው። በኢየሱስ ስም የሚቀጥለው ቀን እኔ አሁን እነሱ ከሚቃወሙት መንፈስ ጋር አብረው ማገልገል እንዲችሉ ኢየሱስን ደግሞ በነሱ የተነሳ ብዙዎች ነፃ እንዲወጡ ብዙዎች ቀንበራቸው እንዲሰበር ብዙዎች ኃይል እንዲያገኙ በጌታ በኢየሱስ ስም። እምነት ከመስማት ነው ይላል መስማትም በእግዚአብሔር ቃል ነው እንደሚል፣ ከአባት አይወረስም፣ ከእናት አይወረስም፣ ከአካባቢ ሰው አይወረስም። እምነት ከመስማት ነው ይላል፣ መስማት ደግሞ ከእግዚአብሔር ቃል ነው እንደሚል ይህንን የእግዚአብሔርን ቃል ያጣመመባቸው አውሬ በኢየሱስም ከምድራችን ላይ ተጣብቶ የኖረ እንደ መሽገር ወንጌልን እንዲህ ይዞ ነገር ግን በሰዎች ህይወት ላይ ኃይል እንዳይሆን እንዳይሰራባቸው ከእውቀት ያለፈ ከጥበብ ያለፈ ህይወት እንዳይሆናቸው ያደረገ የትኛው መንፈስ በጌታ በኢየሱስ ክርስቶስ ስም እንዲለቃቸው ጸልይላቸዋለሁ። ስለ ቅንነታቸው፣ ስለ ሰሙ እግዚአብሔር ሆይ በእሽታ መንፈስ ስለደገፍካቸው ስላገስካቸው ይሄው እሺ ብለው እንዲህ ደግሞ በሰጣኝ ስልጣን ጸልየላቸዋለሁ። ከዚህ ቀን ጀምሮ አውሬው ከነሱ የተመታ ይሁን፣ የተያዙበት የተተፈተሙበት ትብታ በኢየሱስ ክርስቶስ ስም ዛሬ ምን ዘራው ዘር ነገ ይበቅላል። አስር ዓመት ይውሰድ፣ ሀያ ዓመት ይውሰድ፣ አላውቅም። እኛም እንዲሁ በሞኝነት እየተሳደብን ጌታን ተቀበል ስንባል ከቦሌ ነው ከባሌ ነው እያለን ስናሾፍ የነበርን ሰዎች ነበርን። ዛሬ በፍቅሩ ተነድፈናል። ይህ ፍቅር እንዲያገኛቸው፣ ይህ ኃይል እንዲያገኛቸው፣ ይህ መንፈስ እንዲያገኛቸው በጌታ በኢየሱስ ክርስቶስ ስምና ስልጣን፣ በተሰጠኝ ስልጣን ቤተ ክርስቲያን ባስቀመጠችኝ ቦታና ልክ በኢየሱስም ነፃ መውጣት እንዲሆንላቸው እንጸል። ያለው እግዚአብሔር ዘመናቸውን ይባርክ። አሜን ጎበዝ ተወዛዋዥ ነው። ጌታ ኢየሱስ ለወንድማችን ሶፊ ነው የጸሎት ላድርግለት። በሌለበት ሁላችሁም አንድ ጊዜ ብቻ ምን ትላላችሁ? እኔ አንድ ጸሎት ነው ማድረገው። እግዚአብሔር አምላክ ካለበት የውዝዋዜ መንፈስ ያወጣው፣ ነጽ ያወጣው መድኃኒዓለም በቃ ብቻ ነው ማለት ነው የምፈልገው እንዲህ ስማ ታሙ ማለት ይመስለኛል ከዚህ በፊት አንተ በደምብ ታውቀዋለህ ሶፊ ኪነት ላይ ይሰራ ነበር እንዴ አረ ወይኔ መብራት ጠፋ ኦኬ እታያለሁ ሶፊ እስኪ እንላክለት አይ ነው በቃ ችግር የለውም ምንድነው መሰለህ ይመስለኛል ሁሉም ሰው አቅሙን ያውቃል። ሰው ያላቀው ደግሞ እንዲጋፈጥ ማለት የለብህም። አላደለም ወንድማችን ሶፊ ያው ለነገሮች ለመወያየት ፈቃደኛ ሲሆን እኛ ዝግጆች ነን በየትኛውም ሰዓት ቀርበን እንወረዋለን። ደግሞ መልካም ወንድም ነው ጥሩ ልብን ያለው ለነገሮች ሁሉ አይደለ ነገሮችን ለማውራት ነገሮችን ለማማር በጣም ጥሩ አቅርቦት ያለው ሰው ነው እና ነገሮችን ለማውራት ልክ ዝግጁ ሲሆን ብናወሩ ይሻላል። አለበለዚያ ግን ልክ በዚህ አጋጣሚ ሰማ አውሬው እሱ ነው እንዴ? አርቅላችኋልና፣ ጀለስ ራሱ ነገር ምንድን ነው? ሶፊ ደፋር ነው። መጠየቅ ይወድም መጠየቅ ይወዳል ሶፊ። እና ብዙ ጊዜ መጠየቅ አይወድም፣ መጠየቅ ይወዳል። ባለፈው ዕለት ብዙ ቪዲዮ ወጥቶበታል ታውቃለህ፣ ስለማርያም ምናምን አሁን ያለችው አማራጭ እችን ጸልው